ወደ ቤተ ክርስቲያን ሄደው ጸሎት የሚያደርጉበት ጊዜ እንጂ ይሄ ውሸት ወይም ገንዘብ ተከፍሏቸው በሐሰተኛ እንዲመሰክሩ ያደረገች እንግዲህ ሊያ ተባለች ሴት ናት። መቼም ሊያ ያልገባችበት ቤት የለም። እውነት ለመናገር እኛ እንደ ቀላል የምናየው ነገር በጣም እየከበድ ነው የመጣ ከጊዜ ጊዜ፣ በእያንዳንዱ ሰከንድ የሚሰሩት ስራ በጣም ከባድ ነው። ብቻ ለሁሉም እግዚአብሔር ይመስግን። አቤልን ወደ እስር ቤት ለመመለስ ሊያ በቀኝ በግራ እያለች እንግዲህ የእሷን ሰዎች በሀሰት እንዲመሰክሩ እያደረገች ያለችው ሊያ ምንም ነገር አልተሳካላትም። በስተ መጨረሻ የራሷ እናት ያበበ እናት እውነቱን እንድትናገር እንግዲህ የራሷ ሕሊና ወቀሳት። ስልክ ደውላ ለልውል እንግዲህ እውነቱን ተናግራለች ማለት ነው። ቢያንስ በትንሹ ለአቤል በጣም በጣም በጣም ትናንት ዕለት እንትን ውስጥ ገብቶ ነበር። በጣም ትልቅ ችግር ውስጥ ማለት ነው አቤል። ከነገራችን ላይ ይሄ አበበ የተባለው ሰውዬ ውሸቱም ሆነ እውነቱም ሆነ አበበ ከተናገረ በአቤል ላይ እስር እንደሚወሰንበት ነው የሚነግራችሁ። ለምን አትሉም? አቤል እዛ ቤት ውስጥ ነበር፣ ሁሉን ነገር እያውቃል። የአይን እንትን ከተባለ አቤልና ያቺ ሰይጣን ልያና ስለዚህ እነሱ ባስት ከመሰከሩ አቤል ምንም እንትን የለውም። የመታሰር እድሉ በጣም እንትን ነው። እና ግን ደግሞ እስከ መጨረሻ የገዛ እናቱ እንግዲህ ይሄ ራሱ አንድ ማስረጃ ነው። እናቱ ውሸት እንደሆነ ሊያ ብር እንደሰጠቻት እንግዲህ ቤቷ ድረስ መታ ነው እየተናገረች ያለችው። ከቤቱ አልፎ ገና ምንድን ነው ያለችው? አረ ይቺ ሰይጣን የሆነች ሊያ ገና የእሱ እህቶቹ ራሱ ያቺ ፍቅረኛ የተባለችው ራሱ ውሸት ነው። የአበበ ፍቅረኛ አይደለችም፣ የሊያ ተላላኪ ናት አሉ። ግን አበበ ፍቅረኛ ብላ ነው እንግዲህ ባለፈው ልዑልን ወጥመድ ውስጥ ልከቴ የነበረው እስከ መጨረሻ ግን ይሄ ነገር ሲጣራ የአበበ ፍቅረኛም አይደለችም ፣ ምኑም አይደለችም። የሚገናኙት እንግዲህ በዚሁ በሊያ በተላላኩት ስራ፣ እዚህ ስሩ፣ እንደዚህ ሲባሉ ብቻ ነው የሚገናኙት እንጂ ከሱ ጋር ምንም አይነት ግንኙነት እንደሌላቸው ነው እንግዲህ እየተነገረ ያለው። ባለፈው እንግዲህ ፍቅረኛ ነኝ ምኔ ነኝ፣ ቀላምሬ ምናምን ሲሉ ነበር፣ ግን ሁሉም ነገር ውሸት ነው። እንግዲህ ልጅቷ እንግዲህ እስካሁን ድረስ ሐኪም ቤት እንደሆነች ነው እየተነገረ ያለው ያው እንደውም ተርፋለች። አምላኳን ተመስገን። እንደውም ፈጣሪ ያትርፏታል። መሞትም አለ እኮ ሰው ድንገት እንኳን በእንትን ውሃ ሲጠጣ ወይ ይሞታል አይደለም። በጥይት ተመታና መትረፏ ራሱ ትልቅ ነገር ነው። ልውልን ትልቅ ችግር ውስጥ እንኳንም አልከተቱት። ግን ልውል እዚህ ጋር አሁን ልጅቷ አይበለውና ብትሞት ወይ የሆነ ነገር እንትን ብትል ልውል ምንም ተጠያቂነት የለውም። ቪዲዮ አለ ለምስክር። ራሷ ናት ራሷ በራሷ ናት ልውልን እዛ ቤት የወሰደችው። እንደውም ተጠያቂ እሷ ናት። ለሱ የተዘጋጀው ጥይት ነው እሷን ያመታት እና በውሸት እንትን ስትል በስከ መጨረሻ ይኸው ራሷ እንደዚሁን አቀረች። ዛሬ ግን በጣም ደስ ያለኝ ነገር የአቤል ማን የአበበ እናት እውነቱን በስከ መጨረሻ መናገራቸው ላቤል ትልቅ ትልቅ ማስረጃ ነው ይሄ ራሱ። በጣም ምን እንጃ አቤልን እያጨናነቁት አይታችኋል እንግዲህ፣ የእሷ ዘመድ የሟች ዘመድንን የሚሉ በቀኝ በግራ እያለቀሱ፣ በቃ ልጁን ጭንቅላቱን ነው እንትን እያሉት ያሉት እና ምን አይነት እንትን ውስጥ እንደገባ አላውቅም። ከጊዜ ጊዜ ይቀንሳል ስትሉ ነገሮቹ እየባሱ እየባሱ እየባሱ የመጡትና የመጡት እና አቤል አሁን ላይ እንደ በፊቱ አይደለም። በጣም ካያችሁት በጣም ተጨናንቆ ምናምን በቃ በተለይ አበበ ከተናገረው ቃላት በኋላ በጣም እንትን ብሏል እና ዛሬ ደግሞ እንግዲህ ይቺ ሴትዮ ቢያንስ ይሄን ካሉ ትንሽ ይረጋጋል ብዬ ተስፋ አደርጋለሁ። እኛ እኮ እናውቃለን። እኛ አበል ማን ነው? አቤል ንጹህ እንደሆን እናውቃለን። ግን እኔ ይቺን ወራዳ የሆነች ቅሌታም የሆነች ሊያ በስ ከመጨረሻ እውነቱ እየወጣ ነው። አቤል ነጻ ሊወጣ ነው ነው የምላችሁ። ጋር ሁላችሁም እንግዲህ አቤል አቤል አቤል አቤል አቤል መቼ ነው የአቤል እንትን እያላችሁ እውነት ተደብቃ ስለማትቀር እስከ መጨረሻ እንግዲህ ይቺ ሴትዮ የተከፈላት ብርም እንኳን እንትን ቢልባት ግን ደግሞ የአቤል እንትን አላስቀምጣት አለ። የሀቅ ሀቅ ነው። አያችሁ፣ ይሄ ልጅ ምንም በማያውቀው ነገር እስር ቤት እንዲገባ ተወስኖበታል፣ ፈርደውበታል። አሁን አቤል እና ልዑል በደንብ ማጥናት ያለባቸው የእሷ እህቶች ሆን ብለው የእሷን እህቶች ቢከታተሉም እርግጠኛውን የምነግራቸው ሊያ በቅርብ ቀን ትገኛለች። እሷን ለመጠየቅ በሚሄዱበት ሰዓት ምን ባላት ሊያገኟት ይችላሉ። አሁን እነሱ ልክ እሷን እንደማያውቁ፣ እንደማይገናኙ ምናምን ነው የሚናገሩት፣ ግን ውሸት ነው። እንዴት ነው ሰው እህቱን አልገናኝም በስንት ቀንም ነው ያሉት። አይኗና እቺ ያላቅም ይላሉ። ውሸታም እነሱ ራሱ ተከፍሏቸዋል። አይገርማችሁም? እነዚህ ደግሞ ቤተሰብ ነን የሚሉ ሰዎች ማለት ነው፣ የሟች የራይል ዘመድ ነን የሚሉ ድራማ እየሰሩ ነው። ምንድን ነው አሁን የሞተባቸው እኳን አይመስሉ። ይቅር ይበለኝ እንደሆነት እምባ እኳን ጠባ ያላችሁ ዝም ብለው ትጓጉራለች እንደተዘጋበት በሬ እንትን ላም ጥጃዋን። እንዲሁም ምን አይነት እንዲሁም ምን ምን ምንድነው የመጣብን ጎበዝ። ዝም ብላ እኮ ነው የምትለፈልፈው። ሁለቱም እህት አማቾች የተባሉት ደግሞ ትናንት ባቤል የቀረቡት ደግሞ በጣም ይለያሉ በቃ ልክ የፊልም እንትን ተሰጥቷቸው አጥንተው ምናምን እንትን የሚሉ የሉም። እንደዛ ነው እንትን እያሉ ያሉት እና አንዳንዴ እነዚህ ሰዎች በአቤል ላይ እየተጫወቱበት ነው ወይስ ምንድ ነው እያልኩኝ እኔ ራሱን ጥያቄ ሆኖብኛል። ምን እየሰሩ እንደሆን አላቅም። የዘነታ ልባቸው ባዘኔ እንትን ያለ እንኳን አይመስሉም። የሆነ ከረሜላ ላይ የተቀማ ልጅ ህፃን ልጅ ነው የሚመስሉት ሁለቱም፣ እና ሁለታቸውም እየተቀለዱ ባቤል ላይ እየተጫወቱበት ነው ያሉት። ግን የእውነት አምላክ ደግሞ ዛሬ የአበበ እናት ይሄንን ካሉ ይችን ወራደ ልያ ምን ውስጥ እንደምትገባ አላውቅም። እስኪ ምን አይነት አሁን ይሄ ራሱ ትልቅ ማስረጃ ነው ለአቤል። በጣም በጣም ትልቅ ማስረጃ ነው። ልጅ አንድ አፍ ያወራል፣ እናት አንድ ትላለች። የፈለገው ብር ይከፈልሽ፣ የፈለገው የሰው ህይወት እያበላሹ እነሱ በሰው ላብ በሰው እንትን እየቀለዱ ነው ያሉት። እና እኔ ለእንደዚህ አይነት ሰው በፍጹም የእውነት ይቅርታ አድርጉልኝ ነው ፍጹም ማለት ነው። ቸግም አላደርጋችሁም ሌባን ሌባ ነው በቃ። አረ፣ በስመ አብ እኔ ስንት ሰው አይቻለሁ፣ እስካሁን ድረስ በነሉል በጣም ብዙ ሰው በጣም ብዙ ነገር ተከታትሎ በጣም ብዙ አይቻለሁ። የአሁኑ ደግሞ ባሰ። የአሁኖቹ ደግሞ አይነ በላ አይነ ደረቅ፣ በቃ አይናቸውን በጨው አጥበው ነው እንትን የሚሉት። የሌባ አይነ ደረቅ ምንድን ነው የሚባለው አባባል? በእነዚህ ነው ያየሁት። እና እንደው ሁሉንም ነገር እንደ ሁሉም ነገር እንትን ተብሎ አቤል ነፃ ወጥቶ ይችልያና አበበ እንዲሁም አብሮ አበሮቹ አንድ ላይ የሚታሰሩበት ቀን ቅርብ ያድርገው፣ የእውነት ቅርብ ያድርገው። ከዛ እስካሁን ድረስ ስንት ርቀት ስንት እንትን ይሄዳለች። ምንም የተሳካላት ነገር የለም። አንድ ነገር የተሳካላት ነገር የለም። በምትሄድበት ሁሉ እንግዲህ የራሷ ሰዎች እየከዷት ነው ያሉት። ሊያ የተባለችው ሴት ጓደኛም የተባለችው እንግዲህ እውነቱ እናገራለሁ ብላለች። በስከ መጨረሻ ሁሉም የዚህ እንትን እስር ቤት መግባት አይፈልግም። የእሷን ስራ የእሷን ወንጀል እየሰሩ ያሉ ሰዎች ያው እሷ ብር ስላላት ሌላም ሰው ታመጣለች። በእርግጥ እሷ ብቻ አይደለችም፣ ከጀርባ ያለውም ሰው ስላለ በብር እየገዙ ያመጣሉ። እነ ልዑል ደግሞ እውነትን ነው ይዘው የሚጓዙት። በጣም ነው የገረመኝ። ስንቱን አየነው። በፈጣሪ ሰው እንደዚህ በየንቱን ይቀያየራል። በውሸት እያለቀሰች እያስመሰለች ባልሰራው ባልዋለው ምንም በማያውቀው ሕሊና ቢስ። አንዳንድ ጊዜ ይሄ ማነው ስሙ አዲስ አራዳ፣ እሱ ልጅ፣ አሁን ከዚህ ስራ ሙሉ በሙሉ ወጥቷል። በቃ ምክንያቱም ሰዎች በሕይወቱ በምኑ እየመጡ አላሰሩት አሉ አሉ አሉ አሁን ላይ በቃ ሁሉን ነገር ትቶላቸው ከነ ያሁሉ የለፋበት ወደ ሁለት መቶ ሺህ ሰብስክራይብ ያለው አሁን አንድ ሺ ሰብስክራይብ ለማምጣት ራሱ በጣም ከባድ በሆነበት ጊዜ እሱ ግን ይህ ሁሉ ነገር አስትተው ህይወቱን ሁሉ ነገር፣ ስራውን ሁሉ ነገር አበላሽቶበት አሁን ላይ የራሱ በቃ የራሱ በሰላም እየኖረ ነው። አንዳንዴ እነ ልዑል ራሱ እውነት ለመናገር ለሰው እያሉ ብዙ መስዋዕት እየከፈሉ ነው። እኔ ከነ ጭራሹ ይህን ስራ ትተው የራሳቸው የግል የራሳቸው ስራ ቢሰሩ እላለሁ። የራሳቸው ህይወታቸው፣ ሰው አረ እኔ ግን እንዴት ነው የሚያስበው? ባቤል ካልተማሩ መቼም ቢሆን አይማሩም እውነት። እና ይሄ ልጅ አሁን አዲስ አራዳ ነው የምላችሁ ልጅ አዲስ ሴቱ ከፍቶ በራሱ ፕራንክ ምናምን ያሁሉ ወንጀል እንግዲህ የምታውቁት ትኖራላችሁ እርግጠኛ ነኝ። ብዙ ነገር ሲሰራ የነበረ ጀግና ወንድማችን አሁን ላይ ግን ሰዎች አላሰሩ ሲሉት ልክ እንዳ ቤል በውሸት ሲመሰክሩበት ያላደረገውን ያልሰራውን በቃ መውጫ ምትኑ ሲያሳጡት ከነጭራሹ ሚዲያ ላይ እንዲጠፋ አደረጉት። ከአንድ አመት በኋላ መቶ በአዲስ ቪዲዮ ማንም ሰው ማለት አንዳንዴ ሰው ይረሳችኋል፣ አይደለም? አንድ አመት ምናምን ይቅርና ሁለት ወር እንኳን አንድ ወር ከቆየሽ ትረሻለሽ። እና እንደዚህ አይነት ነገርም አለ። ብዙ ጊዜ እኛ የምንሰራቸው ስራዎች ትኩረት ካንትን ካላነን ሰውም ይረሳሻል። እና የዚህ ልጅ አሁን እንትን አሪፍ የራሱ ነገር እየሰራ ነው በቃ ከዚህ ሁሉ ከሰው ጣጣ አወጥቶ ምን በወጣው እንዴ! እስከ መቼ ድረስ በሰው እንትን በሰው ሰው እንደው ብሰሪለት ብሰሪለት ብሰሪለት ፍጹም ምንም ክብርና እንትን የሌለው ሰው ነው። እውነቴን የምላችሁ ለሰው ብላችሁ ገደል አትግቡ፣ ከራስ በላይ ነፋስ። እነዚህ አሁን እየተጎዱ ያሉት ለሰው እየተሯሯጡ ራሳቸውን ጊዜ ስላልሰጡ ነው። እስከ መጨረሻ ይሄው ምን ውስጥ ነው የገባ? አቤል ለስንት ሰው ሲሮጥ፣ ለስንት ሰው ሲደርስ የነበረ ልጅ አሁን ግን ለራሱ መሆን አልቻለም። በውሸት እየተመሰከረበት እስር ቤት ለማስገባት እሱ አይደለም ከእስር ቤት አልፎ ሌላም ነገር እኮ ሊያደርጉት እኮ በስንት እንትን ነው አይደለ? ሲወጡ ሲገቡ ሰው እኮ አምሮት እኮ ሆቴል ውስጥ ገብቶ እኮ ምግብ ወይ ሻይ መጠጣት ይፈልጋል። እነሱ እኮ እውነት ልውል ሰምታችሁ ከሆነ መንገድ ላይ ብይሄዱ ቢርባችሁ የፈለገውን ትንቢት ውጭ ላይ እኮ አይጠቀሙም። በቃ ምንም ምንም አለምንም ምንም ቤታቸው እስከሚደርሱ ድረስ ይጠብቀው ነው እንትን የሚሉት እና ይሄ ሁሉ በማን ነው የመጣው? ለኛ ሲሉ ነው። ይሄ ሁሉ መስዋዕት እየከፈሉ ያሉት። ወተው መዝናናት ወተው እንዴ፣ እኔ እንደውም አንዳንዴ በጣም ነው እንትን የምላቸው ሰው። ሁል ጊዜ ቤት ምግብ ነገሩ አሪፍ ነው፣ ግን ደግሞ ያምርሻል፣ በተለይ ወንድ ልጅ ስትወይ ወተሽ መዝናናት ወተሽ የሆነ እንትን ማለት ትፈልጋለሽ። የነሱ ደግሞ እንግዲህ እንደምታዩት ነው። እንግዲህ ጥላታቸው አብራቸው ቤት ቤት እንደሚመጣ ራሱ አያቁምና እንደዚህ አይነት ነገር ስላለ በደንብ ጥንቃቄ ማድረግ አለባቸው። እናም ለዛም ነው ቤታቸው ውስጥ አብስለው የሚጠቀሙት። እና ለማንኛውም ዛሬ እዚህ የአበበ እናት ጉዳይ ልነግራችሁ ነበር የመጣሁት። በስከ መጨረሻ እንግዲህ ደሞ ሀሳቧ እንዳትቀይር ሊያ የሆነ ነገር ካለቻት መቀየሩ አይቀርም። ለአሁኑ ይህን ብላለች፣ ነገ ደግሞ ምን እንደምትል አላቅላትም። እንግዲህ አበበ የተባለው ሰውዬ እንግዲህ ይዘውታል ከነ ሉል ጋር ነው። እንግዲህ ደግሞ አምልጦ ደግሞ ሌላ ቡድን እንዳይሰራቸው እንጂ እስካሁን ድረስ እነሱ ጋር ነው። እናቱ ስትናገር በቃ ምንም እፍረቱ አፍሯል። ምን ውስጥ እንደሚገባ ራሱ አላቅለትም። የክብረ ቢስ ወራዳ የሆነ ሰውዬ እና ለማንኛውም እውነት ሁልጊዜ መእውነት ናት። አንዳንዴ እንደዚህ ነው። አያችሁ እቺ ሴት አሁን በስንት ጊዜዋ ስንት ነገር ስትሰራ፣ ያው በእርግጥ ሴትየዋ ላይ እኔ መፍረድ ምናምን ፈልጌ አይደለም። የአበበ እናት አሁንም እውነቱ ስለተናገሩ ደስ ብሎኛል። ነገ ደግሞ ሀሳባቸው ሊቀይሩ ይችላሉ። ምክንያቱም ብር ነው እዚህ ጋር እየተጫወቱባቸው ያሉት እንግዲህ ባልሆነ በሆነ በደካማ ጎናቸው እየገቡ ይህን ሁሉ እንትን እንዲሰሩ እያደረገች ያለችው በብር እንትን እያለቻቸው ሊያ ናት ማለት ነው። ሆነም ቀረም ለራሱ እንደ አንድ ማስረጃ ስለሚንት ስለሚጠቅመው ለአቤል በጣም ትልቅ እንትን ነው። ቀጣይ ደግሞ ምን እንደሚሉ ደግሞ አብረን ምናይ ይሆናል ያው እንግዲህ ልውልም እያያችሁት ነው። እውነት እንትን እስከሚል ድረስ እንግዲህ እያንዳንዱ የሚሰሩትን ስራ እንግዲህ እያጋፈጠ ነው ያለው። እውነት ሁልጊዜም እውነት ናት። ከነገራችን ላይ አንዳንድ ጊዜ በጣም ብዙ ርቀት ብዙ ነገር አድርጋችሁ አይሳካላችሁም። አንዳንዴ ደግሞ እንደዚህ ባላሰባችሁት እንትን በደካማ ጎናችሁ እየገቡ ሰዎች የማትፈልጉትን ስራ እንድትሰሩ ያስገድዷቸዋል። እና ይችም ሴትዮ አሁን ተገዳ ነው። አበበ የሚሉትም እንግዲህ እንደዛው ሁላቸውም እንግዲህ በብር ነው እንትን እንደሚሰሩ ሁላችንም እንግዲህ ካነጋገራቸው ምናምን፣ በተለይ አበበ ሲናገር እንግዲህ ካያችሁት በጣም እየተቅለሰለሰ ምናምን በቃ የሆነ እኔ አላቅለትን ብቻ አሳዝኖ ምናምን አይደለም፣ ይገባዋል መቀጣት ስላለበት ነው እና እናቱ ደግሞ ዛሬ እውነት ስለተናገረች ደስ ብሎኛል። አቤልም እርግጠኛ እኔ በዚህ እንትን በጣም እንደሚደስት ይሄ ነገር ሲሰማ ቢያንስ የትናንት ነውን ያሁሉ ስቃይ ያሁሉ ፊት ለፊት መቶ እንደዚያ ሲያጋፍጠው በውሸት እንትን ሲያፋጥጠው የነበረው እንግዲህ አበበ ዛሬ ደግሞ እናቱ ስታዋርደው እንግዲህ ምን እንደሚሰማው አላቅለትም። ብቻ ለአቤል ደስ ብሎኛል። ወንድማችን ነፃን በቅርብ ቀን እንደሚወጣ ተስፋ እናደርጋለን። እውነት ያሸንፋል። እያን እንግዲህ ወንድሞቻችን ማበረታታት ነው ያለብን። እንግዲህ እስከመጨረሻው ድረስ ምን እንደሚፈጠር አብረና ያለን ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻቹ ቪዲዮ ላይክ እያደረጋችሁ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ደህና ሰንብቱ። ለምታበረታቱኝ የት ወንድሞችም ሳላመሰግናችሁ አላልፍም። ከልብ ነው የማመሰግነው። ቪዲዮውን ስትጀምሩ በቅንነት ላይክ እያደረጋችሁ ብትጀምሩ ደስ ይለኛል። በተረፈ ሁላችሁንም ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ ባይ